ችን ላይ ጠልፎ ሊጥላችሁ የሚችል ሰው በአካባቢያችሁ ያለው ወይ ደግሞ በሙያ ዘርፍ እናንተን የሚመሳሰል ሰው ነው። ደስ ባላይ ነበረ። እኔ በኢንተርቪው ታሪክ ቁጭ ብድግ እያልኩኝ አልናገር አይሰማኝ ነገር ሆኖብኝ በጣም ብዙ ነገር ማለት እየፈለግኩኝ ምርር እርር እያልኩኝ የጨረስኩት እንዴ። አየር ላይ ተደረገ፣ መሬት ላይ ተደረገ። እርግዝናዋ አርቲፊሻል ትክክል አይደለም ብላችሁ በየቦታው ስታጠለጥሉ፣ ሙኝ አንድ ወንድማችን ማለት ነው። በጣም የሚያምር የባህል ልብስ ለብሶ ነበር የኦሮሚያ ማለት ነው። ኬት ነው ያመጣኸው? ኬት ነው የገዛኸው አልኩት? እና ከዛ ምን እንዳረገ ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ፣ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮች እንመለከታለን። መነጋገር የሆኑ ጉዳዮች አሉ። እሁዳችሁ እንዴት አለፈ? ትናንትና ምርጥ ምርጥ ቪዲዮች አሉ። ዛሬ እሱ ላይ እንግዲህ ሪያክት እያረገን ሀሳብ አስተያየቶቻችን እየሰጠን አብረን እንቆያለን። እናንተ ማሳቦቻችሁን ኮመንት ላይ ታስቀምጣላችሁ እንደተለመደው ለዚህ ቻናል ዲስኮናችሁ ስክራይብ በማድረግ ቤተሰቡ ነው። ቪዲዮን ስትጀምሩ ግን ላይክ ማድረጋችሁ እንዳትረሱላችሁ ወደ ቪዲዮ ኒድ ወንዶች ቋንቋ በትንሹ ይላል። እሺ ቋንቋ አለ። እንደ ምግብ አልበላ ብሎኛል ካለሽ እየበላ ነው ማለት ነው። ምግብ አልበላ ብሎኛል ካለች፣ ቁርሱን ተወው፣ ምሳውን ተወው፣ መክሰስ ላይ አራት ቆቆር፣ ስድስት አምባሻ፣ ሁለት እንጀራ በሚጥሚጣ ቀርጥፋ፣ እራት እስኪደርስ ቲማቲም እየቆረጠመች ነው እንዳሰማት። በአንቺ መቼም ተስፋ አልቆርጥም ካላይ፣ አርሰናል ደጋፊ ነው ማለት ነው። በአንተ መቼም ተስፋ አልቆርጥም ካለች የማንቸስተር ዩናይትድ ደጋፊ ቤስት ፍሬንድ አላት። አብረው ያልቅሱ ተዋጭፈለግሽነዘጅ ካለች ከሻይ እንዳታች። ዛሬ ጋባዥ እኔ ነኝ ካለች ሆድህን ሳይሆን ቀበቶን ጠበቅ አድርገህ ሄድ። አናቷ ላይ ወጣ ማለት ስደዊ፣ አላየሁትም ማለት ማንሳት አልፈለገም ማለት። ስደውል አላየሁትም ካለች ሜዲቴሽን ላይ ናት፣ ስጨርስ ትደውልላለች። ናበኝ እንጂ መጣለው ካለች፣ መጥቷል ማለት አያስፈልጉም። ናበልኝ እንጂ እመጣለሁ ካለች የወሩን ልደቷን አክብራ ጨርሳለች፣ ፍጠንላት። ካላንቺ ህይወት የለኝም ማለት፣ ብትኖሪም ባትኖሪም ግድ አይሰጠኝም። ካላንተ ህይወት የለኝም ካለች አሳምናያታል፣ ኮራበል። ግን እንደ ሀሳብ በአሽሙር ከምናወራ ቀጥታ ተነጋግረን ብንግባባስ ምን ይመስላቸዋል? ብዙዎቻቸው በነገራችን ላይ ወንድም ሴት እንደዚህ የሆነ ተቃራኒ ነገር ያወራሉ። ማለት የፈለጉት የተናገሩትን ሳይሆን ያው ተገላቢጦሹን ነው። እንደዛ ነው። ግን ቀጥታ ብንነጋገርስ። ፍትህ፣ ለቀኝ እጅ እንደ አስቡት እስኪ። የሚሸከመው የሚጠገረረው፣ የሚሰራው፣ እናንተ ስትወድቁ የሚደግፋችሁ ቀኝ እጅ እኮ ነው። ግራ እጅ ምን ሰርቶ ነው የሚበላው? ዝም ብሎ መወንወን ብቻ መታዘብ አሁን እንኳን የምቀርጸው በቀኝ እጄ ነው ሰልፊ ስለሆነ ምናልባት ሊዞርባቸው ሊዞርባችሁ ይችላል፣ እንጂ የግራጅ ነው። በቃ ግራጅ እጁን ኪሱ ውስጥ ከቶ አለቀ። አሸሸ ገዳሚ ነው የሚለው ምንም አይሰራም? መታዘብ ብቻ። አንዳንዴ እንደዚህ ብሎ አለቀ። ቀኝ እጅ እኮ ተበደለ። አፍ እኮ ቢኖረው እኮ ይናገራል። ስንት ቁስል ነው የተሸከመው። አሁን ይሄ ስንት ቁስል ብታመም የምደገፈው በሱ የምትሸከመው በሱ የማነሳው ዕቃ በሱ ለሆነ ነገር እጅህን የምዘረጋው ቀኝ እጄን። አሁን እኮ ነው ትዝ ያለኝ፣ አሳሰበኝ የቀኝ እጄ ጉዳይ። እዩት፣ ማሽቋለጥ ብቻ ነው የስራው። እዚህ ጋር ይመጣል፣ እዚህ ጋር ይመጣል፣ እዚህ ጋር ይመጣል። አንዳንዴ በቃ ማሽቋለጥ ብቻ ነው። እና ፍትህ ለቀኝ እጅ! ከዚህ በኋላ ግራ እጃችንን ነው የምንጠቀመው። አለቀ። እንዴ ሶሪ

የጎረቤት ልጅ ማሳደግ አላማ አለህ ማለት ነው? ወይስ የጓደኛ ልጅ የራሴ ነው ብለህ እድሜ ዘመንህን ማሳደግ ፍላጎት አለህ ማለት ነው? እኛ እኮ እንደ እናታችን ነው ያልነው። እንደ እናት ይሻላለ የሁሉም እናት ለቀድ ያክል ነው የቅድሁ ሰሞኑን ቪዲዮ ስንለቅ አካውንታችን በጣም ተመትቷል ኮፒ ሊንካቸው ያስፈልገኛል ስ ጫን በሩ ዜጋ ጫንስተውስጥ ቀይ ቀይ ምልክት ይመጣላቸዋል ቀይ ቀይ ምልክት ነው አረ እኛንም ላይክ አድርጉ ሰሞኑን ላይክ ቀዝቅዛችኋል በጣም ላይክ ፕሊስ ላይክ አድርጉ አያስከፍላችሁም ለእኔ በቃ አገዛችሁኝ ማለት ነው ገንዘብ እንደውም ሰሞኑን ገንዘብ ቸግሮኛል ላይክ ካረጋችሁ ብር እንደሰጣችሁኝ ቁጠሩ አለም ሰይጣናለች ስንል በምክንያት ነው ስሙትና ፍረዱ ለወሲብ አገልግሎት ብቻ የሚውል በረራ በአሜሪካ ተጀምሯል። ይህ በረራ የትም አያደርሳችሁ አውሮፕላኑ ለዘጠና ደቂቃዎች በአየር ላይ ይቆያል። ከዛም ወደ ተነሳበት ይመለሳል። ተሳፋሪዎቹም ለዚህ በረራ መቶ ሀምሳ ሺህ የኢትዮጵያን ብር ይከፍላሉ። ካሻቸውም ጋር ይባልጋሉ። ታዲያ ይህ መሰልጠን ሳይሆን መሰይጠኝ ነው። ምን ትላላችሁ? ኮመንት ላይ አሳውቁኝ። አየር ላይ ተደረገ መሬት ላይ ተደረገ ወሲ መሴጠን ምናምንም ሌላ አልችልም መረጃው እውነት ነው አደለውም አላረጋገጥኩም ግን ብዙ ቪዲዮዎች እናይቻለው እንደዚህ አይነት ቪዲዮዎች ነገር ግን አየር ላይም ካደረጉ ከሚስቶቻቸው ጋር ከሆነ ወይ ደግሞ ከትዳር አጋሮቻቸው ከሆነ ምን ችግር አለው አየር ላይም ሆነ መሬት ምንም ችግር የለውም ብዬ አስባለሁ ግን በረራው ለዚህ ብቻ ታስቦ ከተሰራ ምሹር ባልና ሚስት ብቻ እንደዚህ ያደርጋሉ አየር ላይ ብዬ ላስብ ደግሞ አልችልም እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። እኔ እንድትርቅ አልፈልግም፣ እና ባላችሁ አቅም አስታርቁም። እኔ አስከፋትም፣ በቃ አስከፍቻትም ከሆነ ይቅርታ በቅበቅ የምንበቅበቅ ነ እና ይህን አደራ ላችኋል። ከእሷ ጥልቅ የሆነ ፍቅር አለብኝ። ታወራለ እድል ነው አንተ ታወራል ጊዜና ቦታ ብታገኝ እን ካጣትም፣ እኔ በህይወት መኖር አልፈልግም። እንዲህ በላጭብኛለ ወንድ ልጅ ልጅን ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ ከሁን በፊት አረ ጓደኛ ነው በጣም ምን አይነት ሴት ብትሆን እንደዚህ የምታደርገው እንዴ እርግጠኛ ነኝ ወይ ጀማሪ አፍቃሪ ነው የምትሆኑ ወይ ደግሞ ያልተፈጠረች እስካሁን ድረስ ያላየናት ሴት ትሆናለች ብቻ የሆነ ነገሯ ይለያል መሰለኝ ነ እ የኔ ፍቅር ምን ሆንሽብኝ ልቤ እንዴ ቅድም ስንደዋወል ደህና አልነበረሽ እንዴ ወይኔ ጉዴ ወይኔ ጉዴ ምን ይሻላል ደግሞ እንዳልደውል ስልኬ ድረስ ፓስወርድ ሽን ንገሪኝ። አምቡላንስ ልደውይ። ፓስወርድ! አዎ ቶሎ በይ። አይ እጅግ በርካቶችን ያስቆጣውና ያስደነገጠው ይህ የምትመለከቱት ቪዲዮ ከሰሞኑ እንግዲህ በዚህ በማህበራዊ ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት እንግዲህ ተከስቷል። ቪዲዮው ባል የህይወት አጋሩ ማለትም ባለቤቱን ቀልድ በሚል ሰበብ ሲያዋርድ እና ስሜቷን ሲጎዳ ይታያል። የአንድን ሰው ስሜት ልጅ የወለደችላችሁ እና እንዲሁም ደግሞ ከጎናችሁ የቆመችውን ሚስት ማስለቀስ ቀልል ይባል በፍጹም አይችልም፣ ሲሉ በዚህ ሰዓት እጅግ በርካታዎች አስተያየታቸው እየሰጡበት ይገኛሉ። በዚህ ቫይራል ቪዲዮ ላይ እንግዲህ የምትታየው እህታችን ተዋናይ አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም፣ ሲሉ እነዚህ አስተያየት ሰጪዎችም እንግዲህ አስተያየታቸው ሰጥተዋል። ስዳር ለቪው የሚቀርብ መድረክ አይደለም። በፍቅር በጥንቃቄና እንዲሁም ደግሞ በክብር ላይ የተገነባ የእድሜ ልክ አጋርነት ነው፣ ሲሉም በርካቶች እየተደመጡ ይገኛሉ። በዚህ ጉዳይ እናንተስ ምን ትላላችሁ? ጋር አንድ ወንድማችን ማለት ነው በጣም የሚያምር የባህል ልብስ ለብሶ ነበር። የኦሮሚያ ማለት ነው። ኬት ነው ያመጣው? ኬት ነው የገዛው አልኩት እና ከዛ ምን እንዳረገ ታውቃላችሁ? አውጥቶ ካል አውጥቶ ሊሰጠኝ እና ይኸው ፍቅራችሁ። የሚወራውና ያለው ነገር ሌላ ነው። ልንገራችሁ። ለዛም ነው መግባት የፈለጉት ወዳችሁ አለው በጣም ብንጠፋማ ይኸው አገራችን። ባይ ዘ ማንም ሰው ማንም ህዝብ ክብር ካከበርከው ያከብርሃል። መልስ የሰጠኸው ነው የምታጭገው፣ ፍቅር ከሰጠኸው ፍቅር ነው የምታጭገው። ምን ጥያቄ የለም፣ ሪስፔክት አድርጋቸው፣ አክብረሃቸው ሄደሃል። ኦብየስሊ በቃ ከዛ ግን ደስ ያለኝ ድሮቻ ላይ ያልታየ ነገር የለም። በተለይ ቲክታከሮች በጣም በስፋት ተሳትፈዋል። በጣም መነጋገሪያ የነበሩ ነገሮች አሉ። በተለይ አንድ ቲክታከር ተሳትፋ በጣም የስድብ ናዳ ነው የወረደባት አማራ ነች እና እንዴት ተማራው ነሽ እንደዚህ ትለብሻለች ተብሎ እንዲህ አለመዋደ- አለመዋደዳችን ነው እንግዲህ ችግር እየፈጠረ የሚገኘው። ብቻ ብቻ ሁላችንም ብንዋደድ ጥሩ ነው። ብዙ ጊዜ ጀርባን ሰታ ልክስ ያለው ፓርት እሱ ፓርት ያስደነግጣል። ዝር ላይ ያለኝ እና ትምህርት ለማካበድ አይደለም። ቴሌግራም ላይ ይሄ ልብሷ ነው እንግዲህ ከዛ ሙዚቃው ነው። ከነ ምልክቱ ከሷ ነው የወሰድኩት። ሙዚቃውን በጣም ወደድኩት። በጣም ነው፣ በጣም ነው የሷ ቪዲዮ ላይ ሳይው ሙዚቃውን አስገባሁት ማለት ነው። በጣም ነው የሚያምር ላይክ ቪዲዮውን ጀርባውን ሰታ ስዞን ዋ ግን የሚለው ላይክ ያስደነግጣል፣ እና ከሙዚቃው ጋር በጣም ሊሄደላት ምናም ሙዚቃ የሚያምራል። ይህ መጀመሪያ ላከች፣ ከዛ ካልኮሰትሽው እግዚአብሔርን ይደብረኛል ምናም ነገር አልኩት። ምናም በቃ እሷማ አላለችም ነበረ፣ አልፈለገችም ያምራል በጣም የወደድኩት ቪዲዮ ቲክቶክ ያላሳያችሁ። ምን ላይ እንደጠበኩት እንደሁም አልሆነም። የእሷ ለምን እንዳልሆነ በጣም የተናደድኩት ገብርኤል በጣም ነው የሚያምረው እኮ ቪዲዮዋ ስትዞር ዩት ዞር ስትል የሆነ ነገር ቦገል አልመሰላችሁ? እናቴ ትሙት ለማካበር ሳይሆን ያስደነግጣል። የሚያስደነግጠው በጣም እንትን አለው በጣም

ያንዋደድ ሁላችንም እንግዲህ አንዳችን የአንዳችን ካልተዋደድን እንግዲህ መከፋፈልን ወይ ደግሞ እኔ ብሄርተኛ አይደለሁም የሚለውን ነገር ሀሳብ ማጥፋት አንችልም። በአንደበታችን ይናገራል እንጂ በተግባር እንዲስናሳይ ደግሞ አንዳንድ የመጥፎ መጥፎ ነገሮች ይታያሉና እንግዲህ የዚህችን ልጅ ቪዲዮ ማሳያ ነው ብዬ አስባለሁ። በመጨረሻም መንጃ ፍቃድና መኪና ቢኖረኝም ነገር ግን ማሽከርከር አልችልም የሚለውን አባባል ፉርሽ ለማድረግ በትጋት እየሰራ መሆኑን ፉጂ አውቶ አስታወቀ። ባለንብረቶች መኪናቸውን ተደግፈው ፎቶ ከመነሳት በዘለለ ወዳሻቸው ቦታ ይዘውሩት ዘንድ የሚያስችለውን እውቀት በጥቂት ቀናት ውስጥ አስጨብጣለሁ ማለቱም ተሰምቷል። አገልግሎቱን ለማግኘትም በ ዜሮ ዘጠኝ ሀያ ሁለት ሰባ ሶስት ሀምሳ ሁለት ሀምሳ አንድ እንድትደውሉ ተጠይቋል። ማስታወቂያ ነው ምንድነው ያልገቡ

እንደ ሀበሻ ግራ አጋቢ ህዝብ የለም። ይች ልጅ አሁን እርጉዝ ሆነ እርግዝናዋ አርቲፊሻል ትክክል አይደለም ብላችሁ በየቦታው ስታጠለጥሏት እንዲህ ሆነ። ተመላልጣላችሁ መጣችሁ። አሁን ደግሞ ልጅቷ የምነካት ማለዷ ነው ወይ ብላችሁ እያጠለጠላችኋት ነው። ለጠየቃችኋት ጥያቄ ነው መልስ የመለሰችው። እርግዝናው ትክክል አይደለም ብላችሁ ላላችኋል አሁን ተገልጣ የመጣችሁ እውነቴን ይብልች ልጅ እናንተ ናቸሁ ያስገድዳችኋት እንዲህ ለመሆኗ። ሪታዬ የመብርሃን ትቅረብሽ፣ በሰላም ትፍታሽ። እውነቴን ነው ወለሽ ቀፊ ነው። እንደዚህ አይነት እንግዲህ እኔ እኮ እርግዝና ቪዲዮ መሆን የለበትም ከሚሉ ሰዎች መካከል ነኝ። ለምን በቃ በባለፉ ቪዲዮ ከዚህ ቀደም እናገራለሁ በተደጋጋሚ እና መብላቷን ሳጣቅ እጇን ታጠበች እንደሚባል ሴት ልጅ እኮ ሞትና ህይወት መካከል ሆነ የምትፈጥረው ስለሆነ እንዴት እርግዝና ቪዲዮ ሊሆን ይችላል? በዛ ልክ እነዚህ ዩቲበሮች ናቸው ፕራንክ ይሰራሉ፣ ምናምን ጋጠወጥ ነገሮችን ይሰራሉ። በእርግጥ ሊሆን ይችላል እና ይጠብቅሽ። የእውነት እርግዝናም ከሆነም ካልሆነም አላቅም ስላላየቱ ነው። ቪዲዮን ግን እንዲህ በቃ ወጣ አድርጋችሁ ገለጥ አድርጋችሁ ቪዲዮ የምትሰሩት ሰዎች እኔ በጣም አላቅም። ብቻ ይጠብቅሽ፣ እግዚአብሔር ይጠብቅሽ ባለሽበት። ከዛ ውጭ ምንም ማለት አልችልም። ግን በቃ ይሄ ቪዲዮ መሆን ያለበት አይመስለኝም። በተለይ የእርግዝና ቪዲዮ እንደኔ ሐሳብ ለምን ሴት ልጅ ልትሞትም ልትወልድም ትችላለች። ፈጣሪ ይጠብቃታል የሚባለው ህግ ሞትም ደግሞ ዛሬ ከሷ ሊጀምር ይችላል እና እዛ ልክ ነው መጠንቀቅ ያለብን ብያስባለ። የእግዚአብሔር ስራ ስለሆነ እኛ የምናደርገው ነገር ኢምቦርን ነው። የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ፣ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤትም በቤት ነኝ ስትል ሰማሁህ። የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገው ነበር። በመጀመሪያ ሶፎንያስን እጅግ በጣም ልዩ ስለሆነው ስነ ስርአትህ ላመሰግንህ እወዳለሁ። አንተም ብቻ አይደለም ወላጆችህንም ጭምር ማመስገን እወዳለሁ። ሰው እንዴት አድርጎ ሰው ቢያሳድገው ነው እንደዚህ ስርዓት ሊኖረው የሚችለው በሚለው ተገርሚ ያለሁኝ በቦታው ደግሞ ኖሬ እስከ አፍንጫው ነገር የለህ ቢሆን ደስ ባለኝ ነበረ። እኔ በኢንተርቪው ታሪክ ቁጭ ብድግ እያልኩኝ አልናገር አይሰማኝ ነገር ሆኖብኝ በጣም ብዙ ነገር ማለት እየፈለግኩኝ ምርር እርር እያልኩኝ የጨረስኩት ኢንተርቪው እንደዚህ የለም አጋጥሞኝም አያውቅም ይሄ የራሱን ሚዲያ እግረኛው እያለ የሚጠራ እራሱ ግን የአእምሮ ቆማጣ የሆነ ሰው ሶፎንያስን ምን ቀን ጠብቄ ላዋርደው ወይም ላሳብደው ሲል ሲጠብቅ ቀን ሲናፍቅ ቀን ሲቀጥር የቆየ እንደሆነ በሚያስታውቅ ሁኔታ ነው ሲናገረው የነበረው። በራሱ አእምሮ ቀን የጣለው የመሰለውን ሰው ፊት ለፊቱ አስቀምጦ እንደዚህ ሲያቀረሽበት ውሎ ያመሸው ምን አይነት አጀንዳ ይዞ ማን ልኮት ማን የሆነ ነገር ሸጉጦለት እንዲያርግልኝ ብሎት እንደሆነ ግራ እስከሚገባኝ ድረስ ለማሳበድ ሊትራሊ በቀጥታ ለማሳበድ የተደረገ ሙከራ ነው ብዬ ነው የማስበው። ያደረገው ነገር የሚያቀረሸው ቅርሻት ሲያስጠላ፣ ምን አይነት ሰው ሚዲያ ላይ እኔ ይሄ አንሰብስክራይብ ላደርገው ስገባ ራሱ በጣም በራሴ እያፈርኩኝ ምን አይነት ሰው ነበር ሰብስክራይብ ያደረግኩት እያልኩኝ በጣም እየቀፈፈኝ መልኩን ሁሉ ገብቼ ስላየሁት ከዛ በኋላ የእሱን ሰብስክራይብ ለማንሳት ስገባ እና እጅግ በጣም የሚዘገንን የከረፋ ማይንድ ያለው የሚጨረሻ አስቀያሚ ሰው። እንደው ከቻላችሁ እየገባችሁ አንሰብስክራይብ አድርጉት። ከቻላችሁ እንደው ከሚዲያ መወገድ ያለበት እንደው የቤት ዕቃ ቢሆን ቆሻሻ ተብሎ መጣል የነበረበት ምን አይነት ምን አይነት ሰው እንደሆነ የማይለው ነገር አለ። የማይለው ባለፈለት ሰው ትቀን አለ እብ ጓደኞቼ፣ በጣም ነው የምትናድደው ስላለፈላቸው። እንደገና ደግሞ ሶፎንያስ ሚስት ቢኖረው ካለው አላቅም፣ ሚስቱ ብቻ ልጠይቀው የምትችለውን ነገር ሁሉ እያነሳ ቴክስት እንዲጽፈ እንትን ብለ፣ አረ ምን የማይለው ነገር አለ። ሰው እንደዚህ የአይምሮ ቆባጣ ይሆናል። ምን አይነት ምን አይነት ፍጥረት ምን አይነት ጉድ እንደሆነ በጣም ነው እጅግ በጣም ነው እያፈርኩት በጣም በጣም ያዘንኩት እና እኔ በመድኃኒዓለም አይኔ ባያየው በቃ ምንም ነገር ላይ ባያየው አይኔ ያልኩት ሰው ነው የሆነው። ምን አይነት ቀፋፊ ሰው እንደሆነ በመድኃኒዓለም ሶፊን በጣም በዚህ አጋጣሚ በጣም ነው የማመሰግነው እን በአንተ ቦታ ሆኜ በሆነ ኖሮ ምን ነው በአንተ ቦታ ሆኜ በሆነ ኖሮ ችን ላይ ጠልፎ ሊጥላችሁ የሚችል ሰው በአካባቢያችሁ ያለው ወይ ደግሞ በሙያ ዘርፍ እናንተን የሚመሳሰል ሰው ነው ጠልፎ ሊጥላችሁ የሚችለው። ይህንን ነው የተመለከትነው እዛኛው ሚዲያ ላይ። ከዛ ውጭ ጋዜጠኛ ለጋዜጠኛ እንደዚህ ሲጨቃከን ማየት ምንም የሚገርም ጉዳይ አይደለም። ህግ ሆኖ ሳይሆን ኢትዮጵያዊነታችን፣ ማንነታችን፣ መለያያችን ብዬ ማስበው አንዳችን አንዳችን ጠልፋን መጠል አሁን ዩቱበር ነኝ እኔ ዩቱበሮች አሉ በዙሪያ። ቪዲዮን ሲያዩ ላይክ ሳያደረጉ ያልፋሉ እርግጠኛ ነኝ የምነግራችሁ መቶ ፐርሰንት አይቼም ስለማቅ ዩቱብ አንድ ሰው ኔጋል ቪዲዮ ችኩ ላይክ ሳላረግ እኮ አልፌ አላውቅም አለ ዩቱብ ብለን ነ ማስ ብላ ገብቼ ቪዲዮ ሳየው ላይክ አላረገ ሰብስክራይ ላ አላረገ። የሚገርማችሁ ሰው ልላችሁ የፈለግኩት በአካባቢያችሁ ያለ ሰው ነው ጠልፎ ሊጥላችሁ የሚችለው። ከዛ ውጭ በጣም በጣም ሶፎኒያስ ጋዜጠኛ ባይሆን እና በዛ ቦታ ላይ የተቀመጠው ሌላ ሰው ቢሆን ለተጠየቀው ጥያቄ በጣም መነጋገሪያ የሚሆኑ ነገሮች ሊፈጠሩበት ይችላሉ እና ሶፊ ገድቦታል። እሱ ማውራት የፈለጋቸውን ነገሮች ኦቨር እንዳይሄድ እና ኦቨር እንዳያወራ አድርጎታል ብዬ አስባለሁ። ከዛ ውጭ ሰውን ክፉ ነው መጥፎ ነው ብዬ ማለት አልችልም። ያየነው ነገር ሆነ ማንነት ያስቀምጣል ይመጣል ብዬ ስለማስብ፣ እናንተስ ምን ትላላችሁ? በተለይ ጋዜጠኛ ለጋዜጠኛ እንደዚህ። አስኬ አባቴ ቀበሌ ይሰራል፣ ግን ጉቦ ይበላል። አባቴ የአርስናል ደጋፊ ነው። ሰላም ሰላም ተመልካቾቻችን፣ ዛሬ ደግሞ በአዲስ ቪዲዮ መጠናል። እሺ፣ ወንድማችን የወደፊት ህልምህና አላማህ ምንድን ነው? ያው የወደፊት ህልሜ አሜሪካ ገርጄ ዋሽንግተን ዲሲ ላይ በወር ሶስት ሚሊዮን ብር እንደ ወንድሜ እ እ ሶስት ሚሊዮን ብር እየተከፈለኝ። ኦኬ በቃ ዘላለም አለሜን መኖር ነው እምፈልግ። በቃ እንደሱ መኪና ማሽከርከር እፈልጋለሁ። ወንድምም እንደዚያ ነው የሚሰሩት? አይደለም እሱማ ያው እንደ እኔ ስለሚያስብ ነው እንደ እኔ ስለሚያስብ። እርግጠኛ ነኝ በሀሳብ ይቀራል ይሄ ጉዳይ። እስኪ ቪዲዮቻችን እዚህ ይመስሉ ነበረ። ላይክ አላደረጋችሁ ላይክ አድርጉ። ለቻናሉ አዲስ ከሆነች ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በተሻለ እና በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።